ኛ ት ተጠያቂ በትክክል የምንናገረው ነገር ፕሮፍ ማቅረብ አለብና በውስጥ በጓደኞች ሰው አለ ያያችሁ፣ ፎቶ ያነሳችሁት ፎቶ ወይ በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ አሁን በአካል ነው ከዚህ ጋር እኔ ህብር የለኝም። ተገናኝተን አናቅም። በስልክ አውርታችሁ ታውቃላችሁ። ይኸውልሽ መድኃኒቱን ይዞ የመጣው የእሱ ወንድም ነው። እኔ ጋር እሱ ግን አዎ መጥቶ ካሜራ ሪከርድ አለኝ። የአባን ቁጥር ተቀብሎኛል። የቤተክርስቲያን ቁጥር ቤተክርስቲያን ተገናኝተናል። ቤተክርስቲያንባካል የመጣው ማን ነው? የአባን ቁጥር ሊቀበልሽ እሱ ወይስ ወንድሙ? ወንድሙ ሊሆነችልሽ ታማብን ነው በእናትሽ በሰማዕቷ እርጅኝ ብሎ ማስረጃ አለኝ። ካሜራ የቪዲዮ ቪዲዮ ቀርጿል። እሺ ስለ ወንድሙ ሳይሆን አሁን ስለዚህ ጋር ስላለው ግለሰብ ስናወራ፣ ማለት ከሀናን ጎረቤቴ፣ ጎረቤቴ የኔ የመጀመሪያው ኮፊ ሾፕ ማለት ነው። ጎረቤቴ ጋር ህብር፣ ጓደኛ ማቾች ናቸው። እኔ ከዛ ሰፈር ያስነቀሉኝ ማለት ነው። ይህ አይነ ደረቅ እስኪ ልብ ካለ ያንተ ጥንቁልና ማለት ነው እኔ ላይ ኃይል ይምጣ። ለምን አንተ ትናንት ለመንኩት፣ በቃ አባ ጋር ሄደን እናምናለን አለ ማለት ነው። ልጁን እጠራልሽ አለው የደወለልኝ። እንደዛ ያለበትን ሪከርድ ልታሰሚኝ ትችላለሽ? አመጣለሁ፣ ሰዎቹን አመጣለሁ ሰው አይደለም። ሪከርድ በስልክ ያወራችሁት ሰው አለኝ። ቁጥሬ እንኳን ካላት ቁጥሬ ካላት የዚህ ግለሰብ ቁጥር ዋትሳፕ ምናምን አለን ያወራንበት። አንተ ሶስት ወር እኮ የፈጀብኝ ካለ ቁጥር አይደለም እኮ ትናንትና ላስወጣ እሱ አንቺ ከአንቺ ጋር ያወራበትን አሳይን። እሱ በፍጹም አለቃት አውርተን አናቅም እያለ ነው። ስለዚህ አሳይን የልጃዲ ባባ ትናንትና የቤተ ክርስቲያን ግሩፕ አለ። የቤተ ክርስቲያን ግሩፕ ከእሷ ጋር አለ። የቤተ ክርስቲያን ግሩፕ አለ። የመጀመሪያ የለቀቀችው የቤተ ክርስቲያን ግሩፕ ላይ ነው። ፐርሰናሊ አላወራችሁ? ፐርሰናሊ እናንተ ምንም ነገር የለም። ምን እሺ፣ አንዴ ልጠይቃት። ሰሊና ሰሊና፣ ፐርሰናሊ ጥያቄው አጭር ነው፣ አጭር መልስ። ፐርሰናሊ አውርታችኋል? በግላችሁ ሁለታችሁ በስልክ አወርታችኋል? በዋትስአፕ? አላወራንም በግሩፕ እኮ ታዲያ በግሩፕ እኮ ብዙ ሰው ያወራል። አንቺ የትኛው? እኔ እና እሱ ብቻ ነን። እኔ እና እሱ ካልሆን ና በእናትህ ቤተክርስቲያንና እና እመን ፎቶህን ሳላዋርድ በፊት የሴቶቹን ገንዘብ መልስ ስለው፣ ማነሽ አንቺ? የቀድሞ ባለቤትህ ሰሊና አማን የት ናት? ማለት ተጠንቀቁ ምናምን እያሉን ነው። ከይቅርታ ጋር ሰምተሻል?

እንዴት ነሽ? አንድ ጊዜ በቪዲዮ ውጭ እና አንቺም ያው ያለውን ነገር ለማጥራት ስለምንፈልግ ነው። ሁላችንም በቪዲዮ ነን። ሌላ ነገር አትበሉ፣ እንትን አትበሉ። አሁን ፎቶ አንዴ፣ አደለችም አንዴ አንቺ ነሽ ሰሊና አማን፣ የደረሰብሽን ነገር አስረጅም ፕሊስ። ኖ፣ አሁን እሷ ፈርታ ነው ያልገባችሁ ስላለች ነው የገባውልሽ። እኔ ትናንት ስም ስጠራ በዲና በሲ ነው የሚጀምሩት ስትል፣ እንዴ ይሄ ልጅ ነው ብዬ ላኩላት። እስክሪን ስክሪንቻት አንስቼ ልክልሻለሁ። ይሄ ልጅ ነው ብዬ ላኩላት። ሌላ ነገር የለውም። ከዛ ምን አለችኝ፣ እናንተ ገብታችሁ ግቢ፣ ፈሪ ምናምን ትለኛለች ማለት ገብቼ ምንድን ነው የምናገረው? ኦፍኮርስ የልጅ አባት ነው። እኔ ኦልሞስት ከስድስት ዓመት በፊት ነው ይሄንን የምነግርሽ። አብረው ነው የሚሰሩት ማለት ነው። አትፍሪ አትፍሪ፣ አሁንም ፍትህ አለ። ይኸው የላት ማስረጃ ስለዚህ ነው ሚዩት አርጊያትና ላናውራና አንድ በአንድ እናውራ። ሚዩት ስማቸው በዚ በዲ በሲ ስትል ወንድማማቾች ስትል ኦፍኮርስ የሆነ ነገር ፊል ታደረግያለሽ። ማን ነው ብለሽ ስክሪን ስክሪንሻት አነሳውና ይሄ ልጅ ነው ብዬ ነው የላኩላት። አዎ የወንድሙንም ላኪልኝ ስትለኝ እሺ አልኳት እና ዝም አልኳት። እና ስም ስጠራ በፎቶ አንዳንድ የሚለያይ ሰው ይኖራል፣ በስም መሳሰል። አንዳንዴ ለዛ ብዬ ነው ፎቶ ነው የላኩላት። ጃፒ ስትል ይሄ ቻፒ ነው ስላት፣ አዎ የዳኒ ወንድም ምናምን አለች። ከዛ ጊቪ ፈርተሽ ነው? ፈሪ ምናምን ትለኛለሽ ማለት ነው። እኔም ማቆ ታሪክ የለም። ይሄ እኔና እሱ ኦልሞስት ስድስት አመት ኦልሞስት ልጅ አሁን ላይ ሰባት አመቱ ነው። እኔም ማቆ ታሪክ የለም ከሱ ጋር በልጃችን ጉዳይ እንነጋገራለን። አዎ እሺ። ካሜራውን ልታሳይን ትችያለሽ? ዊ ዋን ቱ ሜክ ሽር ቤት ነኝ። ሰሊና ማስረጃሽን እየጠበቅን ነው። እንደትታግታለች ታስራለች፣ ያልሽውን ማስረጃ አቅርብ። የለም ፖሊስ እኔ ሰላምም አብረው ነው የሚሰሩዋታል ሲሉ አውቄ እንድትገባ እንድትመጣ ፈልጌ ነው። ሲስተም ነው እንትና ይናገር ክያ ይናገር። ሲስተም ምንድን ነው ያለችው? አንድ ላይ እንደሆናችሁ ሲስተም ነው ማለት ነው። ተያዝሽው ማለት ነው። ያላጎ ክዩ ቀጥል። ከየት ነው አንድ ላይ ሆን ነው ማስረጃ አለኝ ብለሻል። ማስረጃውን ላኪ ዲ ማስረጃው እዚህ ጋር ላሳይ። ሰሊና ሀቡ ቤት ግቢ ስትልሽ የነበረውን ቮይስ ላኪ። ሰሊና ሀቡ ቤት ግቢ፣ ሀቡ ቤት ግቢ፣ ሀቡ ቤት ዳሪ። ቆይ ቆይ ቆይ፣ ኦፍ ኮርስ ቪዲዮ አለኝ ስትል፣ ቪዲዮ እውነት ካለሽ ሀቡ ቤት ግቢ እና ሁሉም ሰው ፍትህ ያገኛል ብያሉ አሏሽ። ቆይ እኔም አብራው ይቅርታ አርጉልኝና እቺ ልጅ አብራው ብትሰራ የልጇ አባት ሚዲያ ላይ እንዲዋረድ ሀቡ ቤት ጊቢ ትላታለች፣ አብረው ብትሰራ ትላታለች። አይ ዶንት ቲንክ ሶ። በደንብ ነው የሚያውቃት በጣም ነው የሚያውቃት። እና መቼ ዕለት ነው ደውሎልኝ እየነገረኝ ነበር። አንቺ ቲክቶክ ላይ የተለቀቀውን ጉዳይሽ ምናምን አለኝ። ምን እለዋለሁ። ስለ እሷ እየነገረኝ በጣም ያውቃታል። ስለ ሶሊያ ነው የምትባለው መቤት በደንብ ነው የሚያውቃት። ፍሬንዱ ናት። እና በጣም ሀብታም የነበረች ልጅ ምናምን ካፍቴሪ ያላት። እኔ እንደውም ስታወራ ኮመንት የእኛ ህዝብ ኮመንት ላይ የሚሰጥሽ ነገር አለ አይደለ? ይሄ እንደዚህ ካለሽ እንደዚህ ውይ ምናምን እውነት ነው። እኔ ነግራት አለሁ ሽን ቆጡታ ትቀበይ ስጡታ ትቀበይ፣ ብዙ ምናምን አለ። ትክክል ነሽ፣ እውነት ነው። እና እግዚአብሔር አለ። እኔ በእግዚአብሔር አምናለሁ። ሲጀምር እግዚአብሔር ይጠብቀኝ ብዬም እንደዛ ብዬም ስለማምን እስከዛሬ ምንም እንግዲህ አላውቅም። እና የምልላችሁ እና ሶሊ የምትባለዋ ልጅ በጣም ትክክል ናት። ያወራችው ነገር በሙሉ ትክክል ነገር ነው። ሰው አሁን ስለ ሶሊምቶ እና እሷ አርሴማ በውስጧ ሰርታላት አለች።